ሳባር ዜና የወልቃይት ጠገዴ ጠለምትና ራያ ጉዳዮች አለመፈታት ጥያቄን አስነሳ ስድስተኛው የኢፌዴሪ የፌዴሬሽን ምክር ቤት አምስተኛ ዓመት የስራ ጊዜ አንደኛ መደበኛ ስብሰባ ትላንት ማክሰኞ መስከረም 27 ቀን 2017 ዓ ም የአስተዳደር ወስንና የሰላም ግንባታ ቋሚ ኮሚቴ 2017 ዓም የስራ ክንውንን የ2018 ዓ ም የዕቅድ ሪፖርት ሲቀርብ የወልቃይት ጠገዴ ጠለምትና ራያ ጉዳዮች አለመፈታት ጥያቄን አስነሳ ወይዘሮ ዝናሽ ደምሴ የተባሉ የምክር ቤት አባል በተለይ የትግራይና የአማራ ክልሎችን የሚያጋጩ የወልቃይት ጠገዴ ጠለምትና ራያ ጉዳዮች ላይ አተኩረው የወልቃይትና የራያ አካባቢዎችን ችግር ለመፍታት በአካባቢው አስቻይ የሰላም ሁኔታ ባለመኖሩ አልተቻለም ተብሎ መራዘሙ አሳማኝ ነው ወይ? ጥያቄ ምልክት ሲያደርጉ ችግሩ ሳይፈታ መራዘሙ ላይ ለተጨማሪ የሰላም እጦት ችግሮች መንስኤ እየሆነ ነው ብለዋል። እስከ መቼ ነው ጉዳዩ እየተንከባለለ የሚቀጥለው? ጥያቄ ሲያስነሱ ይህ አሳሳቢ ትልቅ ችግር ሳይፈቱ ከፊታችን ወደሚመጣው ሀገራዊ ምርጫ መግባት እንዴት ይቻላልም? ብለዋል የሚል ይዘት ያለው ጥያቄ አጠቃለው አቅርበዋል። አንድ የምክር ቤት አባል በደቡብ ምዕራብ ኢትዮጵያ ክልል ምላሽ አላገኘም ስላሉት የመንጃ ማህበረሰብ ጉዳይን ጠይቋል። ሌላ ምክር ቤት አባል ደግሞ በደቡብ ኢትዮጵያና በሲዳማ ክልሎች መካከል እልባት ማግኘት ስላልቻለ የወሰን ጥያቄ ሲያነሱ፣ አንድ ሌላ አባል በበኩላቸው የማንነት ጥያቄዎችን ተገን በማድረግ ይፈጸማሉ ስላሏቸው ህገወጥ ድርጊቶች መፍትሄ ጠይቀዋል። የደቡብ ምዕራብ ኢትዮጵያና የጋምቤላ ክልሎችን እያጋጨ ነው የተባለው የወሰን ጉዳይ አዲስ የወሰንና የማንነት አጀንዳ ሆኖ ከምክር ቤት አባላት ተነስቷል። ከናይጄሪያ የመጡ ስደተኞች ሳይቀር በህገወጥ መንገድ ሰፍረውበታል የተባለው ይኸው ሁለቱን ክልሎች እያወዛገበ ነው የተባለው ጠረፋማ አካባቢ ትኩረት እንዲሰጠው በምክር ቤት አባላት ጠይቀዋል። የምክር ቤቱ ማንነት የአስተዳደር ወሰንና የሰላም ግንባታ ቋሚ ኮሚቴ ለኮሚቴው የሚቀርቡ የወሰንና የማንነት ጥያቄ አቤቶች መቀነሳቸውን ከለውጡ በኋላ የተመዘገበ ስኬት አድርጎ አቅርቧል። የቋሚ ኮሚቴው ጸሐፊ አቶ ፍቅሬ አማን እየቀረቡ ያሉ የማንነትና የወሰን ጥያቄዎችን በህገ መንግስታዊ ስርዓቱ ወንድማማችነትና አንድነት በሚያጠናክር መንገድ ለመፍታት ጥረት መደረጉን፣ በግጭት መከላከልና በሰላም ግንባታ ረገድም ከህዝባችን መፈቃቀድ ላይ የተመሰረተ አንድነትን ለመፍጠር እንደ ሰላም ሚኒስቴር ካሉ አካላትና ከክልሎች ጋር በመተባበር ጠንካራ ስራ መከናወኑን ገልጸዋል። የኢትዮጵያ ብሔር ብሔረሰቦች ማንነት የሚሰንድ በጥናት ተደግፎ የሚጠናከር የብሔር ብሔረሰቦችን አትላስ ለማዘጋጀት ዝግጅቱ የተጀመረ ሲሆን በ2018 ወደ ስራ ለመግባት እቅድ ተይዟል። ይህን አትላስ ማዘጋጀት ያስፈለገው ደግሞ የሚነሱ የማንነትና የወሰን ጭቅጭቆችን በዘላቂነት ፈትቶ ዘላቂ ሰላም ለመገንባት ስለሚያግዝ ነው ሲሉም አቶ ፍቅሬ ተናግረዋል። ጸሐፊው አያይዘውም በአማራና በትግራይ ክልሎች መካከል ያሉ ለረዥም ጊዜ ዘለቁ የወሰንና የማንነት ጉዳዮች ጭቅጭቆችን ለመፍታት በዋናነት በክልሎች መካከል የሰላም መድረኮችን ማዘጋጀት መፍትሄ እንደሆነ ጠቁመዋል። በክልሎች መካከል ሰላምና መግባባት መፈጠር አስፈላጊ መሆኑንም በዋናነት በክልሉ መካከል የሰላም መድረኮች ማዘጋጀት መፍትሄ እንደሆነ ጠቁመዋል። በክልሎች መካከል ሰላምና መግባባት መፍጠር አስፈላጊ መሆኑን በመጠቆም ለዚህ የሚረዱ የአቅም ግንባታ ስራ ለክልሎች እንደሚሰጥ ነው ያስረዱት። በማንነት አስተዳደር፣ ወሰንና ሰላም ግንባታ ቋሚ ኮሚቴ የቀረበው የአፈጻጸም ሪፖርተር በአሁኑ ጊዜ ወደ ፌዴሬሽን ምክር ቤት የሚመጡ ማንነቴ አልታወቀልኝም፣ ቋንቋዬን የማሳደግ፣ ባህሌን የመግለጽ፣ የማዳበር እንዲሁም የማስፋት መብት ተስጥሷል የሚሉና ተያያዥ ጥያቄዎች ቁጥር ቀንሷል ሲል ይገልጻል። ይህም በኢትዮጵያ ከመጣው ፖለቲካ ለውጥ ወዲህ የተመዘገበው ትልቅ ስኬት እንደሆነ ተጠቅሶ አጠናክሮ በመቀጠል እንደሚያስፈልግም ገልጿል። ቋሚ ኮሚቴው ባቀረበው የአፈጻጸምና የቅድ ሪፖርተር ላይ ጥያቄ ያነሱ አንዳንድ የምክር ቤት አባላት ግን አሁንም ቢሆን የሰነበቱና አዳዲስ ችግሮች ያለመፈታታቸውን አሳሳቢ መሆናቸውን ተናግረዋል። የአማራ ክልል ፕሬዚዳንት አንቶ አረጋ ከበደ ይህንኑ የማንነት ጥያቄ ተገን በማድረግ የሚፈጸሙ ሕገወጥነት ተግባራትን በሚመለከት በጉል ሲያነሱ ተጠምደዋል። አንዳንድ የማንነት ጥያቄ የሚያነሱ ወገኖች ጎን ለጎን ሽፍታ እያደራጁ እንደሚንቀሳቀሱ ገልጸዋል። አያይዞም የትግራይና የአማራ ክልል ማንነት ወሰን ችግሮች ለመፍታት ሕዝበ ውሳኔ ለማድረግ የሚያስችል ሁለ ለተንተናዊ ዝግጅት ማድረግ እንደሚበጅ ተናግሯል። በሌላ በኩል አንዲት የምክር ቤት አባል የማንነትና የወሰን ጉዳይ በተመለከተ አዲስ ጥያቄ ሲያቀርቡ ተደምጠዋል። በጋምቤላና በደቡብ ምዕራብ ኢትዮጵያ ክልሎች መካከል የሚነሳ የወሰን ይገባኛል ጥያቄ መኖሩን የጠቀሱት ጠያቂዋ አካባቢው ለጎረቤት ሀገር የቀረበ ጠረፋማና የወርቅ ማዕድን በስፋት የሚመጣበት ከመሆኑ ጋር በተያያዘ ለሰላም መደፍረስ የተጋለጠ እንደሆነ አስረድተዋል። በዚህም አጨቃጫቂ አካባቢ የናይጄሪያ ስደተኞች ጭምር ገብተው መስፈራቸውን የተናገሩት ጠያቂዋ ጉዳዩ ል

ለተነሱ በርካታ ጥያቄዎች ምላሽ ከሰጡት አንዱና የቋሚ ኮሚቴው ሰብሳቢ አቶ ጥላሁን ከበደ የመንጃ ማህበረሰብ ጉዳይ እልባት ማግኘቱን ገልጸዋል። ጉዳዩ ከማንነት ወሰን ይልቅ ኢኮኖሚና የፖለቲካ ጠቋሚነት ተስተካክሎ ቢቀርብ የተሻለ መሆኑን ተናግረዋል። ህጋዊ ጥያቄዎችን በአግባቡ የመለየትና አስፈላጊ ያሉትን አቶ ጥላሁን አዳዲስ ብቻ ሳይሆን ለነባር ጥያቄዎችን ምላሽ በመስጠት አስፈላጊ ነው ብለዋል። የማጠቃለያ ምላሽ ሲሰጡ የተደመጡት የምክር ቤቱ አፈጉባኤ አቶ አገኘው ተሻገር በበኩላቸው ህገ መንግስቱ መሰረት 76 ሰቦች እውቅና ቢያገኙም በየጊዜው በተለያዩ ማህበረሰቦች እየቀረቡ ያሉ የማንነት ጥያቄዎችን ግን ማስቆም እንደማይቻልና እንዳመጣጣቸው ማስተናገድ እንደሚገባም ገልጸዋል። የወሰንና የማንነት ጥያቄዎችን ለግል ፍላጎት የሚጠቀሙ የፖለቲካ ነጋዴዎች አሉ ሲሉ የተደመጡት አፈጉባኤው ብዙ ችግሮች ሳይፈቱ እየተንከባለሉ ያሉት በሁሉም የጉዳዮች ባለቤቶች ዘንድ ችግሮቹን ለመፍታት እኩል መግባባት መፍጠር በቀላሉ የማይቻል መሆኑ እንደሆነ አስረድተዋል። ምንጭ ሪፖርተር